ተረጋጋኑ ያልከው ተረጋጊ። መድበል ወንድሜን እስካላገኘው ድረስ ከዝና ራስ አልወርድም በማለት መንገድ ላይ እየተጠባበቀው ነው። ሽጉጡን አነጣጥሮም ዝና ላይ ለመተኮስም በዝግጅት ላይ ነው። ማህሌትና ዝና በበኩላቸው አንድ የምትሰሪልኝ ስራ አለ በማለት ማህሌትን የሆነ ትእዛዝ ሰጥቷታል። ማህሌት ምን እንደምትሰራለት ባይታወቅም፣ አሁን ላይ ግን እየቀረባት መጥቷል። ኛው ብሩክ የጠፋበት ነገር ምስጢራዊ ሆኖ ቢቀጥልም ዛሬ ላይ ግን ደብዳቤ መሬት ላይ ተገኝተዋል። ማለትም ቅድስት መኝታ ክፍሉን እያጸዳች ባለችበት ሰዓት ብሩኬ ጽፎ ያስቀመጠውን ደብዳቤ ማግኝተዋለች። ይህ ደብዳቤ ክፉኛ ቀልቧን ስቧታል። ማለትም የብሩኬ ጽሁፍ ነው። እንዴት ሊሆን ይችላል? መድብል ድረስልኛል። መድብልም ስልክ ደውላለች። መድብል ግን ስልኩን ሊያነሳላት አልቻለም። በስከ መጨረሻ ምን ልሆን እያለችም ከደብዳቤው ጋር እየታገለች ነበር። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል ሰማንያ አምስት አሁንም እንደቀጠለ ነው። ብሩኬ ለምን እንደጠፋ ቀረ፣ ዛሬውስ እንዴት አልተገኘም? የዝናና የመድብል ፉክክር እስከምን ደረሰ? ሁላችንም የምናይ ይሆናል። ባለፈው ክፍል ማህሌት ዝናን እንድታሰክር ተደርጎ ነበረ። ነገር ግን ይህንን ሚስጥራዊ መረጃዎች አንድ ባንድ ለዝና ነግረው ስለነበረ ዝና እየሰከረ በመምሰል ወደ እነ መድብልና ሞገስ ይሄዷል። ፊት ለፊት ሲገናኙም መድብልን አንድ ጊዜ በቦክስ መጥቶ መሬት ላይ ይዘርረዋል። ግን ይህንን ያደረገው ለሲስተም ነበረ፣ ማለትም ጉዳት የደረሰበት በመምሰል ዝና አንድ ባንድ የሚናገረውን ነገር ያዳምጥ ነበረ። በተለይ ካሌብ መሲሳ ከሚባል ሰው ጋር ካለው ግንኙነት አንጻር ይህንን ሚስጥራዊ መረጃዎች እንዲሰማ ሆኗል። ማለትም ብሩኬም ራሱ አደንዛዥ እጽ እንዲሰጠውና አይነት ሁኔታ ሁለታቸው ሊገናኙ እንደቻሉ እንግዲህ በዝና በኩል ረጅም እጆች እንዳለ መረዳት ችሏል። ይህንን ምስጥራዊ መረጃ አንድ ባንድ ከሰማ በኋላ ከወደቀበት ተነስቶ ዝናን ያጠቃዋል። ዝናም መሬት ላይ ተዘርሮ ወይኔ ጉዴ ማለት ይጀምራል። ብል የደረሰበት ጉዳት እጆቹ መላላጥና እንዲሁም በቁሙ የወደቀበት ራሱ የዞረበት ነበረ። ሞገሴ ከሩቅ ሆኖ በፍርሃት ይከታተል ነበረ። እንግዲህ ሞገሴ ፍርሃቱን ከዚህ በፊትም ቢሆን ሁላችንም የምናውቀው ነገር ነው። ነገሮችን ከሩቅ ነው የሚሸሸው። እሱ አብዛኛውን በጉልበት ከመጠቀም ይልቅ በስልት ወይም በሲስተም ነገሮችን ለማጠናቀቅ ይሞክራል። ግጥ የሞገሴ አካሄድ ብልጠት የተሞላበት መሆኑን ማህሌትን ቢሆን ጠንቅቃ ታውቃለች። ይህንን ለዝና ራሷ ስታስረዳው ነበረ። እናም ዛሬ ላይ ጉልበተኝነቱ እንዳላዋጣው ተረድቶታል። ና አዎ በጉልበት ከሚንቀሳቀሱ ይልቅ ብልሃትና ሲስተም የሚጠቀሙ ሰዎች እጅግ በጣም ውጤታማ ናቸው። አሁን እኛም ቢሆን እሱን ሲስተም መጠቀም ግድ ይለናል በማለት ምን ያህል እንደተሸነፈ ና ሞገሴ ብልጥ ሰው እንደሆነ መረዳት ችሏል። ሀሌት ራሷ የዝናና ጥቂዎች ለመከላከል ወይም ለመበቀል ፈልጋ ድንጋይ ስትፈልግ ነበረ። በመምጣትም አንቺ ከሀዲ ነሽ፣ በጣም ከሀዲ እኛ ጋር ተስማምተሽ ገንዘብ እንዳልወሰድሽ ሁሉ እንዴት አሁን ግንኙነትሽን ከዝና ጋር አጠናከርሽ? እያለም እየሰደባት ነበር። ማህሌት ዝና ላይ በደረሰው ጉዳት ተናዳ ወደ ቤት ስትመለስ ለፍርሃታ ጉድ ተሰርተናል፣ ዝናን ደብድበውት በጣም በከፍተኛ ሁኔታ ተጎድቷል እያለችም ጫንጫን እየተነፈሰች ነበረ። መድብልም ለማህሌት በመደወል ምን ያህል ካዲ ውሻነሽ እመኝ ከዚህ በኋላ በህይወታት ቀጤም እገድልሻለሁ በማለት ቀጥታ ነው እንግዲህ በመደወል የዛተባት። አታውቀው ስልክ ቁጥር ገና ሲደወልባት ነው ፍርሃት ውስጥ የገባቸው ማህሌት የመድበልን ጸባይ ተከትሎ ዝና ሲጠይቃት ነበረ በእገታ ባሳለፍሽው ሰዓት መድብል ምን ያህል ኃያልና ከባድ ሰው እንደሆነ ተረድተሻል። እስኪ ስለሱ ጸባይ አጫውችኝ ብሏታል። እኔ ያሳለፍኩት በስር ነው ግን ኃይለኛ ቢጤ ሳይሆን ቀርም ያለችም ስለ መድብል ጸባይ ነግራዋለች። ሞገሴም ቢሆን ለሉላ የደረሰባቸውን ነገር ነግሯታል። ማለትም ከዝና ጋር ተገጣጥመ አሁንም ሊፋታቸው እንዳልቻለ ና እጅግ በጣም አደገኛ ሁኔታ ውስጥ እንደነበር ረድቷታል ይህን ለምን ሌላ ሀገራን ሄድም ግን በዚህ ሁኔታ እስከ መቼ ነው ልንቀጥል የምንችል መነኝ ፊት ለፊት የሚያገኘን ከሆነች በጣም ከባድ ነው ህይወታችን በሰላም መምራት አንችልም ያለ ሰቀቀን እንጓዝ ዘንድ ሌላ ቦታ እንሄድ በማለት ነግረዋለች ድብልም ለፍራታ ስልክ በመደወል ማህሌት የት ናት አሁን እያለም ጠይቋታል ሆኖም ከዝና ተመልሳ እንደሄደች እና ዝና ላይ ጉዳት እንደደረሰበት እንደሰማችም ለመድብል ነግረዋለች አዲስ ነገር ካለም እንድትነግሪኝ እያለም ነግሯታል። እርሷም እሺ ምንም ችግር የለውም አዲስ ነገር ካለ ደውላለሁ እያለችም ቃል ገብታለት ዘግተዋለች። ሌላኛው እንግዲህ የምሳሌና የቅድስት ነገር ነው። ዛሬ ምን ያምርሻል? ምን ያስፈልግሻል? ጥላታለች። ማለትም የአባቷን ናፍቆት ለማስረሳት እየሞከረች ነው። በእርግጥ የአባት ናፍቆት እንዴት ይረሳል? ያው አንዳንዴ የምሳሌ ጥያቄ እጅግ በጣም አስጨናቂ ነውና ከዚህ ለመዳን ይመስላል እንግዲህ ወይስ ደግሞ ፍርፍር እያለች የተለያዩ ምግቦችን እየጠቃቀሰችላት ነው። ሆኖም የምሳሌ ጥያቄ ስጋ ነበር ያለቻት። እንግዲህ አባቷ ከዚህ በፊት ደስ ያላትን ያሟላላት እንደነበርና ምን የለመደችው ልጅ ምሳሌ አሁን ቅድስት እንድትገዛላት ጠይቃታለች። ቅድስት ምንም እንኳን ከእጇ ሳንቲም ባለመኖሩ የምትገዛበት ብትቸገርም ለምን የፈለገው ይሆን ምሳሌ ጠይቃ ማሳልገዛላት የሚቀር ነገር አይደለም እያለችም ወደ ውጭ ወጥታለች። ሆኖም የደላላ ስልክ ቁጥር በመያዝም አንድ ያለኝ ንቃሱን ለምን አልሸጥም እያለችም ከዚህ ደላላ ጋር ወዲያው እንዲመጣ አድርጋለች። ደላላውም ነግራው ታዲያ ቤት ድረስ እንዲመጡ አድርገዋለች። ገና መንገድ ላይ እያሉ ያለሹ የት ነው ተከራይታችሁ፣ ወይስ ደግሞ ገዝታችሁ እያለ ብዙ ጥያቄዎችን እያናዘዛት ነው። ቅድስትም ተከራይተን ነው የምንኖረው አለችው። አይዞም ወደ ቤት በመምጣት እዛ ሶፋ ላይ ተቀምጦ ያገባውን እየቃኘ ብዙም ደግሞ ያው ድላላ ከመሆኑ የተነሳ የተለያዩ ሰዎች ጋራ በመደዋወል እያወራ ነው። በቀላላው ወደዛ ቤት መምጣቱ ምን እቃ እንደሚገዛ በግልጽ የተነገረ ነገር ባይኖርም ነገር ግን ስለ ቅድስት ድንግልና ሲያወራ ነበረ። ሆኖም ከአጠገቡ የተቀመጠችው ቅድስት ሳትሆን ዳጣ ነበረች። ዳጣ ስለምንድን ነው እያወራህ ያለው ወደዚህ ቤት ስለምመጣ? በማለት አንድ ሁለት በቴስታ ልክ ታውልቆ ነበር። እሱም አንቺ ወይስ አንተ እያለ ሙድ ሲይዝባት ነበረ። እንዴት እንደዚህ ትለኛለህ እያለችም አንድ ሁለቴ ልታቀምሰው ስትል ይርቆን ስራ ላስተዋውቅሽ ድለላ ነው ይህ ቤት ስንትኔ የተከራዩ ንገር እያለም ጠይቋታል። እሷም ምንድነው አንተ ስራህ ድለላ ነው እንዴ አለችው። ምን በድለላ እንደሚተዳደርም ገልጾላታል። ም ከተለያዩ ሰዎች ጋር በሚያወራበት ሰዓት ልጅቷ ድንግል ናት የሚል ንግግርም አለ። ድንግል ነሽ እንዴ እያለም ዳጣን ጠይቋታል። ዳጣም ለምላሹ ጥሩ መልስ አልሰጠችውም ነበረ? ሚስትም የምሳሌን ፍላጎት ለማሟላት ስትል ይህንን ስጋ በመስራት አብረው መመገብ ችለዋል። ብልም ለሞገሴ በመደወል አሁን ቁርጠኛ ውሳኔ በዝና ላይ መወሰን እንዳለበት እየተናገረ ነው። ሞገሴ ምን ልታደርገው አስበህ ነው በማለት ጠይቆታል። መድብልም በቃ ከዚህ በኋላ ዝናን እሸኘዋለው ካለበለዚያ ሊሆን አይችልም ወንድሜ፣ እንደወጣ ቀርቶማ ጭራሽ እንቅልፍ አይወስደኝም በማለት ቆርጦ እንደተነሳም ነግሮታል። ሞገሴ ግን ግዴልህ ማስተውል እያለ እየመከረው ነበረ። መድብለ ሊሰማው አልቻለም። አህሌትና ዝናም ዛሬ ላይ ዛው መጠጥ ቤት ተገናኝተው መወዳደስ ጀምረዋል። እስከ መጨረሻም እያልሽው ሁሉ የሚደረግበት ቀን እንግዲህ ቅርብ ነው። ብዙ ነገር ሻሁን እየተመቼ መጥቷል በማለት እያመሰገናት ነበረ። እሷ ግን የዝና ቃላት ምን ልወጣ አሁን ወደ ፍቅር የሚያምር መስሎ ነበር የታያት ሁሉ መሽቷል ና ከአንተ ቤት እጄ ማደር ፈልጋለሁ የሚል ጥያቄ ማንስታለታለች ደግሞ ሲቀርቡ የማይሆን ነገር ነው የምትናገሪው አልፈሽ ተቀመጭ መቼም እንደዚህ አይነት ነገር ሊሆን አይችልም በማለት እሷን በፍቅር በኩል መቼም ቢሆን እንደማይፈልጋት ገልጾላታል መጨረሻም አንድ የምሰጥሽ ስራ አለ እሱን በሚገባ ታከናውን ያለሽ እያለም አብረው ከዝና ጋር እየተጓዙ ነበረ ይህኔ መድብል ከቅርብ ርቀት ሆኖ እየተከታተላቸው ነው ሌላኛው እንግዲህ ቅድስት ደብዳቤ አግኝታለች። ይህ ደብዳቤ በጣም ነው ትኩረቷን የሳቡ የጻፈው ጽሑፍ ከመሆኑ የተነሳ ይህ ደብዳቤ ምናልባትም ከዛ ቤት ከመውጣቱ በፊት ምን ምን አይነት ነገሮችን ጽፎ ሊወጣ ይችላል ምን መልእክቶችንን ለማስተላለፍ ፈልጎ ይሆን ባይታወቅም ስት ግን ይህንን እያገኘችውን ደብዳቤ ስታነብ ከቆየች በኋላ ለመድብል ስልክ ደውላለች። መድብል እባክን ድረስልኝ፣ እባክህን ስልክ አንሳያለች እየተማጸነች ነበረ። እስከ መጨረሻም ስልኩም ሳይነሳላት እርሷም ከደብዳቤው ጋር ትግል ውስጥ ነበረች። መድብልም ማህሌትና ዝናን በቅርብ ርቀት ሆኖ እየተከታተላቸው ነው። የያዘውን ሽጉጥ ለመተኮስም ጫፍ የደረሰ ይህ ይመስላል። መድብል ይተኩሰዋል ወይስ አሁንም ሙግሴ እንዳለው በማስተዋል ነገሮችን ሊያልፋቸው ይችል ይሆን? በሚቀጥለው ክፍል አብረን እንከታተላለን። ለማንኛውም እንግዲህ በዛሬው ክፍል እንደተመለከትነው የብሩኬ መጥፋታውንም አጠያቂ ሆኖ ቀጥሏል። ብሩኬ ከምሳሌ ድራማ ራቅ ካለ ሰንበት በት ብሏል። ብሩኬ እንዲመለስ ምኞቴ ነው። ለማንኛውም የምሳሌ ድምቀት ብሩኬ መሆኑ ይታወቃልና ን አዲስ ክስተት እንመለከታለን። አብረን የምንከታተል ይሆናል። ለዛሬ ያቀረብኩላችሁን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየኩ እዚሁ ተሰናበትኳችሁ። ባይ ባይ።